ዛሬ ከነበረው የኢድ ሰላት እጅግ አስገራሚውና ያስገረሙኝን ነገሮች ይዤላችሁ መጥቻለሁ። በዚያ አጋጣሚ ቅድም ስለ ኢድ ሰላት የክልል ሁኔታዎችን ገልጬላችሁ ነበር። ያላካተትኳቸውን አሁን ይዤላችሁ መጥቻለሁ። እስከ መጨረሻው ግን በደንብ ኮፒሊንግ ሼሪ ፖስት እያደረጋችሁ ተከታተሉኝ። ኤ ከጀርባዬ የምትመለከቱት የወሎዋ ከሚሴ ሲሆን ከሰላቱ ማማር በበለጠ ደግሞ እጅግ አስገራሚ ነገሮች ተፈጥሮ ነበረ። እሱም ደግሞ በዚህ የአማረ ሰላት ላይ እጅግ በጣም በሚያስገርም ሁኔታ ሻሀዳ የያዙ ሰዎች ነበሩ። ሶስት ሴቶችና ሁለት ወንድ የሚል መረጃ ደርሶኛል። እጅግ በጣም ደስ ይላል። ገና እንበዛለን። እንደዚህ እንዳማረብን የብዙዎችን ልብ እያሸነፍን ወደ ቀጥተኛው መንገድ የምናመጣ ያደርገን። ይሄ ደግሞ የጀግኖቹ ምድር ነው። ሁላችሁም ታውቆታላችሁ። በዚህ ውጥንቅጥ ውስጥ ሆነው በዚህ አስከፊ ጦርነት ላይ ሆነው እንኳን እንዲህ አምሮባቸው ኢድ ሰላትን ሰግደዋል። ማሻአላህ ሌላኛው ያስገረመኝ ፎቶ ይሄኛው ነው። ምክንያቱ ደግሞ በትላንትናው ምሽት እጅግ አሳዛኝ ዜና እየሰማን ነበረ። በሀዲያ ዞን መስጊድ ተቃጥሏል፣ ቁራን ተቃጥሏል። ያንንም ደግሞ በማህበራዊ ሚዲያ እጅግ ከመሸ በኋላ እያየን ነበረ። በተደጋጋሚ እዛ የመቀበሪያ ቦታቸው ይወሰድባቸዋል፣ መስጊዶቻቸው ይፈርሱባቸዋል፣ በግድ ይነጠቃሉ። ሱቆቻቸው የሙስሊም ሱቅ የሙስሊም ንግድ ቦታ ይወሰድባቸዋል። እንደዛም ሆኖ ግን ፍትህ እያገኙ አይደለም። ሁላችንም ፍትህ ልንጠይቅላቸው ይገባል። እነሱም ኢድ ሰላታቸውን እንደዚህ በአማረ መልኩ አሳልፈዋል። ይህ ደግሞ ደሴ ነው። ስለዚህ ስለ ደሴ ከመናገሬ በፊት አንድ ቪዲዮ ልጋብዛችሁ፣ ሌላ ያስገረመኝን ነገር ልጋብዛችሁና ስለ እሱ አንዳንድ ነገር እነግራችኋለሁ። ዒድኩም ሙባረክ አሌይኩም። ይኸውላችሁ እዚህ ነው ተከራይቶ ዒድ የሚሰገደው ማለት ነው عليكم وعليكم السلام عيد مبارك عليكم كل عام وانتم بخير امين امين تقبل الله تعالى ايها يا جماعه እዚህ ነው እንግዲህ የሚሰገደው እየተከራየን ኢንሻአላሁ ተዓላ ወደ መዝ እንዳያችሁት ነው ዛሬ የኢድ ሰላት የሰገድንበት ብላ እህታችን አሲያ የለቀቀችው ቪዲዮ ነው። ሱብሃንአላህ በጣም የሚያስገርም ነው። ቤተክርስቲያኑን ተከራይተውት ነው እንግዲህ የሰገዱ በሰሞኑን አንድ ቪዲዮ ሰርች ይላችሁ ነበረ በአውሮፓ ውስጥ እጅግ የአማኞች ቁጥር እየቀነሰና እየደከመ ስለሆነ ሆነ ሙስሊሞች ቤተክርስቲያኖችን እየገዙ ወደ መስጊድነት እየቀየሩ ነው ብያችሁ ነበር። እኛውንም ገዝተውት መስጊድ እንደሚያደርጉት ጥርጥር የለኝም። ሁላችንም ኢንሻላ እሱን ለመመልከት ያብቃል። ይህ የህዝብ ማአት ምታዩት እጅግ ያማረና እጅግ በጣም የሚያስገርም ልዩ ውበት ያለው ቦታ ደግሞ የወሎዋ ደሴ ከተማ ነች። ደሴ ከተማ ላይ ኢድ ሰላት እንዲ አምሮባቸው እጅግ በሚያስገርም ሁኔታ አሳልፈዋል። ማሻአላህ ገና እንበዛለ። ይህ የምታዩት ደግሞ ሀላባ ነው ሀላባ ላይም ዛሬ በጣም በአማረ መልኩ ነበረ በዓላቸውን ያከበሩት ኢድ ሰላትን የሰገዱት በሚያስገርም እና ደስ በሚል ሁኔታ ነበረ አስተያየት ሀሳብ ካላችሁ ኮሜንት ላይ አቅርቡልኝ በደንብ ሼር ኮፕሊንክ ሪፖስት እያደርጋችሁ አዳርሱት በነገራችን ላይ ብዙ ጊዜ እንደዚህ ቪዲዮችን ስሰራ የኛ ጋስ ብላችሁ ትሳደባላችሁ ወደ ስድብ ሁሉ የምትገቡ ሰዎች አላችሁ ያ አንተ በሰርግ ቀን አንተ ሀላል እያገባ ሰዎች ሀራም እንዲሰሩ ድል የከፈት ወደ አላህ ተመልስ። ሰርጎቻችን ሰርግ ነው? እንዲያ ጭፈራ ዳንስ ሰርግ ነው? እንዲያሁን እየሆነ ያለው አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል። አልሰርግ እኮ ጭፈራ ዳንስ፣ ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ። አንቺ አራት ሴት በዚህ አራት ወንድ ስልጠና አለ። እንዴት ነው የምትገቡት? እንዴት ነው የምትያያዙት? የሰው ሚስት ከሌላውን እንዲጋ ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላ፣ ወደ አላህ ተመለስ። ከ6 ሰዓት ሸራተን ይመሻል፣ መኪና መእጃ የለም፣ በራይድ ይኬዳል። ራይድ ደሞ አንድ ጎረምሳ ነው፣ አደጋ እህቶቻችን። ለዚህ ለዚ ሁሉ ፈሳድ ተጠሪ ሙሽሪት፣ ሙሽራው ቱብ ኢላላ። ያ አንተ የሚስትህን ሀቅ ያጎደል ክብር ያልሰጣህ

በጣም ከምትቆጭባቸው ነገራቶች መካከል አንተ የሰራቸው መልካም ስራዎች በሌላ ሰዎች ሚዛን ላይ ሆኖ ማየት ነው። ዛሬ ወንድምህን ስታማ፣ ስትሳለቅበት፣ ያልሆነ ንግግር ስትናገር የሰገርካቸው ሰላቶች፣ የሶም ከውሶም የሰራሁ መልካም ስራ ሁሉ በዛን ቀን ለሌሎች ሰው ልሰጥ ነው ማለት ነው እና ወንድሜ ከሐራም ሰዎችን በሰዎች ላይ ከመሳለቅና እንደዚሁም ደግሞ ሰዎችን ከማማት እንጠንቀቅ።